አያችሁ ትክክለኛ እርጉዝ ማለት ልክ እንደ መልካም መልካም ትክክለኛ እርጉዝ ነች። አንድ ሴት ስታረግዝ ጡቷ በጣም ነው ትልቅ የሚሆነው፣ ምክንያቱም ሀሊብ ስለሚያጥር ሀሊብ ይይዝ ወተት ይይዛል፣ ገባቸው አርላል እና ሆዳቸው ደግሞ ይሞላል። በትክክሉ እንደዚህ ማለት ነው፣ በቃ ጎርበጥበጥ ሸለጥለጥ ሳይል ማለት ነው። ልክ እንደ ሩ ታዬ ልብስ ስታደርግ ትራስ ትራስ አድርጋ ስትመጣ አንዴ ወደዚህ አንዴ ወደ ታች አንዴ ወደ ላይ ሳይል ልክ እንደ ሩታ እንደዛ ሳይል የመልካም ደግሞ ትክክለኛ እርጉዝ ስለሆነች አሁን እኔ እሷን መልካም ነው ትክክለኛ እርጉዝ አይደለች ማለት ይችላለሁ? አልችልም፣ ምክንያቱም ትክክለኛ እርጉዝ ነች። አሁንም ያወልዳለች። ሶ ትክክለኛ እርጉዝ ሴት ማለት ልክ እንደ መልካም በሩቁ ሳትሄዱ እንጂ እንደ ሩት አይደለም። ደግሞ ምን አለች መልካም? ያው እርግዝናዬን አልተጠቀምኩበትም ማለቷ ቪዲዮ አልሰራችበትም ምክንያቱም ትክክለኛ እርጉዝ ነበረቻ። መልካም ትክክለኛ እርጉዝ ስትሆን አንድ ሴት ይደክማታል፣ የምታስበው ደግሞ ለልጇ ነው። ገባቸው? እንጂ ለዶላር ለገንዘብ ምናምን አይደለም። ሶ መልካም ቪዲዮ መስራት አልቻለችም፣ ምክንያቱም እርጉዝ ስለነበረች ይደክማት ነበረ፣ የምታስበው ስለ ልጇ ነው። ወደ ፈጣሪዋ ጾለት ታደርጋለች። ገባቸው? አይደለም ሩታዬ ደግሞ አረገዝኩ ያለችው ለዶላር ነው። ዘጠኙር ሙሉ ማለት እርጉዝ አይደለችም። ግን እሷ ያረገዘችው ያረገዝኩ ያለችው ለዶላር ስለሆነ ሩታዬ ማለት ነው። ዘጠኝ ወር ሙሉ የቤቷ ቀርቶ የአብረች ቤት ቀርቶ እየዞረች ቪዲዮ ስሳና ነበር ምክንያቱም አረገዝኩ ያለችው ትክክለኛ እርጉዝ ሳትሆን ለዶላር ስለሆነ፣ እርጉዝ ሴት እኮ ይደክማታል። መልካም ምንድን አለችው ቪዲዮ አልሰራሁም አልተጠቀምኩበትም እርግዝናን አልተጠቀምኩበትም፣ ማለት ምክንያቱም አንድ ሴት ትክክለኛ እርጉ ስትሆን ያብሰከስካል፣ ያነጫነጫል፣ በቃ የሆነ ጥሩት የሆነ በቃ አለ አይደለም እንትን ይላችኋል ማለት ነው፣ ይደክማችኋል። የምታስቡት ደግሞ በቃ በሰላም ወልድ ይሆን ምናምን በቃ እንደዛ ነገር ነው። ገባችሁ? ወደ ፈጣሪያችሁ ትዞራላችሁ፣ በቃ ጾለት ታደርጋላችሁ፣ ዱዓ ታደርጋላችሁ። ትክክለኛ እርጉ ስትሆነው የምታስበው እንደዚህ አይነት ነገር እንጂ ዶላር አይደለም የምታስቡት፣ አያችሁ። ትክክለኛ እርጉዝ ወይም ትክክለኛ የወለደችው መልካም እንጂ እሩታ አይደለችም። እሩታ ያረገዘችው ለዶላር እንጂ ትክክለኛ ልጅ አይደለም። እሩታ ልብስ እንጂ ከሆዷ ስታደርግ የነበረው ልጅ ከሆዷ ውስጥ አልነበረም፣ እርጉዝ አልነበረችም። ገባች አለ። እሩታ አረገዝኩ ብላ የመጣችው ለዶላር ነው። ዘጠኝ ወር ማለት አረገዝኩ ባለችበት ሰዓት ጀምራ ማለት ዘጠኝ ወር ሙሉ አንድ ቀን እንኳ ረፍት አርጋ ነው ቪዲዮ ምክንያቱም መሰብሰብ አለባታ ሩታ ታረገዘችው ለዶላር ስለሆነ መሰብሰብ አለባት፣ ዶላር ገባቷና መልካምዬ ደግሞ በቃ ማለት በገንዘብ የማታገኙትን በቃ ፈጣሪ ብቻ የሚሰጣችሁን ልጇን አቀፈች ማለት ነው። ፈጣሪ ያሳድግልሽ እንደዚህ ነው። እንኳን ደስ ያለሽ መልካም። ያው አንቺና እኔ ትንሽ አንግባባምና ቢሆንም ግን እናት መሆን በጣም ትልቅ ነገር ነው። ሩታ ደግሞ አስመሳይነች፣ ውሸታ ውሸታ ማለት ነው። እና መልካምዬ እንኳን ደስ ያለሽ ፈጣሪ ያሳድግልሽ። እናትነት በጣም ትልቅ ነገር ነው። ትልቅ ክብር ማለት ነው። ልጅ ደግሞ የሰው ልጅ ሊሰጥሽ የማይችል በገንዘብ ልትገዢ የማትች ትልቅ የፈጣሪ ስጦታ ስለሆነ እንኳን ደስ ያለሽ። እናት መሆን ትልቅ ነገር ነው። ሙ እንደ ሩታ እየዋሹ ምናምን ምናበቃ እና ትክክለኛ አድርጉት ማለት መልካም እንጂ ሩታ አይደለችም ብያቸዋለሁ። አንድ ሴት ስታረግስ ይደክማታል፣ ያን በቃ ያብሰከስካታል። በቃ ብዙ ነገር እንኳን አይደለም። አስር ጊዜ አስር ቪዲዮ በቀን አስር ቪዲዮ እየዞሩ መለፍለፍ። እንግዲህ ወልዳ እኮ ሩታ ስታወራታቸው እየደከማት ነው። መልካም ራሱ ስታወራ ማለት ነው፣ ሪከርድ ስታደርግ ገና አልወለደችም። በጣም እየደከማት በቃ አያቸው። እርኩስ ማለት እንደዛ ነው። ይደክመ ኋላ ልጅ እኮን እኮ ውስጣችኋለሁ እና ሩታ ደግሞ ዘጠኝ ወር ሙሉ በየቤቱ እየዞረች እየዞረች ሩታ ያረገዘችው ለዶላር እንጂ ትክክለኛ እርጉዝ አልነበረችም። አረገዝኩ ያለችው ለዶላር ዶላር ለመሰብሰብ እንጂ ትክክለኛ እርጉዝ አልነበረችም። አብሬሽና ሩታ ትክክለኛ ፍቅረኛሞችም አይደሉም። ትክክለኛ ባለትዳሮችም አይደሉም። ትክክለኛ እርጉዝም አልነበረችም። አሁንም አልወለደችም። ሁሉም ነገር ውሸት ነው፣ ከመጀመሪያው እስከ መጨረሻው። የምትሰሩት ስራ አብሬሽና ሩታ፣ ሌሎች የምትበሮች አላችሁ ውሸት ውሸት ምንም አንድ እውነት የለም አልተጋባችሁ አላረገዛችሁ አልወለዳችሁ የመዳም ቅመሞችን በጎችን ዝም ብላችሁ በውሸት የምታታልሉ ማለት ፈልገው ነው የሚታልሉ ታዲያ አይዶን ኬር በቃ ይመለከተኝ ማለት እና የመልካምን ቪዲዮ ያመጣውላችሁ አንድ ሴት ትክክለኛ እርጉዝ ስትሆን በቃ ይደክማታል እየዞረች ቪዲዮ አሰራም ገባችሁ አይደል በቃ ያብሰከስካታል ስለ ልጇ ነው የምታስበው። መልካም ስለ ልጇ ነበር የምታስበው። ሩታዬ ደግሞ ስለ ዶላር ነበር የምታስበው። ምን ብዬ ለዋሽ ምን ላድርግ፣ ዛሬ ወደ ልሙላው እንደዚህ ላድርግ፣ እን በ እንደዛ ነው የምታስበው ሩታዬ ማለትና፣ ሩታዬ አረገዝኩ ያለችው የውሸት ለዶላር ሲሆን መልካም ደግሞ ትክክለኛ እርጉዝ ነበረች። ትክክለኛ እርጉዝ ሴት እንደዛ ነው በቃ ልክ እንደ መልካም ማለት ነው። ገባችሁ አይደለም? እና እሩታ ደግሞ አሁንም ቤተሰቦቿ ጋ በቃ ሁልጊዜም የሚዋሹት ውሸት እንጂ ትክክለኛ እርጉዝ አይደለችም፣ አልነበረችም፣ አልወለደችም። ገባችኋል? ዩ አንደርስታንድ ሚ። እንግዲህ ገብቷችኋል ማለት ነው። አጠር ባለመልኩ መልኩ አብሬሽና ሩታ ትክክለኛ ትክክለኛም ባለህዳሩም አይደለም፣ ትክክለኛም ፍቅረኛሞችም አይደለም። ትክክለኛም ሩታ እርጉዝ አልነበረችም። ልብስ ነበረ ከሆዷው ስጠቀጥቅ የነበረው ዶላር። ያኔ ገንዘብ በጣም ይወዳሉ። እንደዚህ በቃ በውሸት ነው የሚሰራው የሚሰሩት ማለት ነው፣ እንደዛ ነገር አረገዝኩ ያለችውም የውሸት ነው። ለድራማ ድራማ ነው። ወለድኩ ያለችው ደግሞ አልወለደችም፣ ውሸት ነው። በቃ ሲረገዝ ነው የሚወዳደው። እሷ ደግሞ እርጉዝ አልነበረች ማለት ነው። እነግራችኋለሁ እንደዚህ ነው እንግዲህ ባጭሩ ማለት ነው። ሩታ እኮ ወለድኩ ብላ እንኳ ራሱ እንዴት ነው ስታወር ይደግማል እኮ ምን ሆናችኋል ማለት ነው። ውሸት ነው ውሸት፣ ግን ለራሷ ነው። በቃ ምን አገባኝ? አዎ ምን አገባሽ ብላችኋል። ግን እውነታውን መናገር ስላለብኝ ነው ባይዘ ወይ ማለት ነው። እውነታውን ዛሬ እንግዲህ አበጋዝዬ ምን ይዞ መጥቶ ነበር? በግ አው፣ በግ ይዞ መጥቶ ነበረ። ዋው፣ እንደጋሽዬ የሉም ምናምን ነገር እውነት። በጎች እያው፣ በግ አንድ መግዛት እኮ አይጠበቅብህ ነበር አበጋ ዝዬ ማለት ነው። በግ እኮ መግዛት አይጠበቅብህ፣ በሺህ በመቶ ሺህ የሚቆጠሩ በጎች እያሏቸው አንዲቱን ጎተት አድርገህ እንትን ማለት ነው እንጂ። ምን በግ በግ ለምን ገዛ? ገንዘብ ለነገሩ በጎቹ ናቸው የገዙት ብለዋል፣ በጎቹ ማለት ነው በጉን የዛሬውን በግ የገዙት አበጋዝ ወይም አብሬሽ ሳይሆን በጎቹ፣ አረብ ሀገር ያሉ በጎች ማለት ነው። እነሱ ናቸው የገዙት ብር ልከው ማለት ነው። እሱም አይገዛም እና እንደዛ ነው። ቀጥል። አሁን ራሱ ታረቅን ብለው ድራማውን አይጨርሱትም ማለት ነው። ገና ብዙ ታሪክ ገና ይቀጥላል። በቃ እንደተነዛ እንደዙ ነው የሚኖሩት ማለት ነው። ታረቅን ወለድን ብለው በአንድ ምናምን እንደዛ የለም። በቃ ጭቅጭቅ ይቀጥልላቸዋል። በጎቹ መልካም የመቃጠል ዘመን መቼም ጅሎች ናችሁ፣ ምንም የምታውቁት ነገር የላችሁ። በቃ ጊዜያችሁ እንዳገኝ ነው ምትሉት። በቃ ሁሉ ነገር አልባ ናችሁ። ባይዘው በጎቹ ከብቶቹ ማለት ነው። እንግዲህ አሁንም ይቀጥላል ድራማው፣ አይቋጭም ድራማው በቃ ይቀጥላል። በጎቹ እስከያለቁ ድረስ ማለት ነው። እንደዚያ ይቀጥላል አላችኋለሁኝ። እና በጋዝዬ፣ ተሳስተሃል። በመቶ ሺህ የሚቆጠሩ በጎች እያሏችሁ አብረሽና ሩታ በመቶ ሺህ የሚቆጠሩ በጎች አሏችሁ አረብ ሀገር በጎች ማለት ነው። እና በግ የሞቱ በጎች እያሉላችሁ ነብስ ያለው በግ መግዛት አልነበረባችሁም። ያው እነሱም ቢገዙት ብሩን ማባከን አልነበረም። የላኩልህን ብር አስቀምጠ ቢያንስ አንድ ሁለት በጋ ምተህ አረብ ሀገር ያሉት በጎች ማለት ነው። ለነገሩ የሞተ እኮ ከብት በክት ነው። እነሱ ለምግብነትም አይጠቅሙም። እና አረብ ሀገር ያሉ በጎች ለምግብነት ራሱ የእናንተ በጎች ማለት ነው፣ ለምግብነት ራሱ አያገለግሉም፣ በክት ናቸው። እና በገንዘባቸው በእነሱ በላኩት ብር መግዛት በጣም አሪፍ አድርገሃል ማለት ነው። እና እንደዚ ንውላችኋለሁኝ። ሌላ ሲቀጥል ስለ ቶፊቅ ሲቀጥል ደግሞ ሶፊዬ እና በሶፊ ቤት ማለት ነው ፉፉና ቶፊቅ መጥተዋል ማለት ነው። እንግዲህ በጣም ዘና የሚያደርግ ቪዲዮ ነበረ ማለት ነው። በተለይ ቶፊቅ የሚያደርገው ሀረካት ምናምን በጣም በቃ ያዝናና ነበረ። እየሳኩኝ ነው ቪዲዮን ያየሁት ማለት ነው። ፉፉዬም ሲናደር ነበረ። በቃ ነቅሏል እንትና ቶፊቅ፣ ነቅሏል በቃ ምንም ማድረጋችን። ፈጣሪ ድረስል ቶፊቅዬ። በጣም ያሳዝናል። ያንተ መጨረሻ እንደዚህ በመሆኑ በጣም ነው የሚያሳዝነው። የሰው ልጅ መጨረሻው ሲያምር ነውና መጨረሻችን ያሳምርልን። ቶፋዬ እንግዲህ አብዷል፣ ነቅሏል። ያው እንግዲህ በቃ ምንም ማድረጋችን። ሲንከባለን ነበር አንዴ ወደዚህ አንዴ ወደዚህ ማለት ነው። በጣም ያሳዝናል፣ አዝኛለሁ። ፉፉዬም አትናደል፣ ሶፊም ጥሩ አድል። እኔ እንጃ ምን ልበል፣ በቃ ምን ልበል መሰላችሁ ማለት ነው። እንግዲህ ደግሞ ነገ እናየዋለን ምን እንደሚፈጠር ማለት ነው። ሲቀጥል እንግዲህ ፍቅርዬ እመጣለሁ ብላ ፎቶ ፖስት አድርጋ ነበረ እና ማለት ነው፣ ፎቶ ፖስት አድርጋ ነበር ማለት ነው። ፍቅርዬ ግን አልመጡም። እየጠበኩ ነበር ቪዲዮውን ለመስራት ስለፈለግኩ እየጠበኩኝ ነበረ። ያውን ያሁን ነገ ነው ቪዲዮውን ሸር ማደርገው። አሁን ልስራ ሰዓት ካል ብዬ ከምሽቱ በሳዑዲ አምስት ሰዓት ነው እየሰራሁ ያለሁት ማለት ነው። እና እስካሁን ድረስ እየጠበኳን ነበር ፍቅርዬ ቪዲዮውን አይቼ ለመስራት ግን አልመጡም፣ አልመጡም አይደል አሁን ራሱ ቪዲዮ እየሰራ ገብቻ ነበር፣ ግን አልመጣ። እና እንትን ኔትወርክ ምናምን ወይ አልሆነላ፣ ማለት የሆነ አገራችን ላይ ታውቃላችሁ፣ መብራት ምናምን በጣም እንትን አይደለም ማለት ነው። በሰላማቸው ይሁን ማለት ነው። ወዳችኋለው፣ ላይክ፣ ሽር፣ ሰብስክራይብ። ነጭ ነጭ ነጫ ነው። እኔ ማሽቃበጥ፣ ማሽቋለጥ ምናምን በውሸት እንደዚህ ሰው መደገፍ ምናምን አልወድም። እውነታውን ነው የምናገር። ሩታ አልወለደችም፣ አላረገዛችም። ልጁ የመልካም ወይም የሚላትን ልጅ ነው ይዛ የመጣችው እንጂ የእሱ አይደለም ልጁ። እጁ ደግሞ ትልቅ ነው።